በሰቆጣ ከተማ በጊዜያዊ መጠለያ ጣቢያ የነበሩ ተፈናቃዮች ወደ ወረዳቸው ቢመለሱም በስምምነቱ መሰረት አሁን ነጻ ያልወጡ ቀበሌዎች መኖራቸውን የዋግኽምራ ብሔረሰብ አስተዳደር ምክር ቤት ገለጸ። የዋግኽምራ ብሔረሰብ አስተዳደር ምክር ቤት አራተኛ ዙር አስረኛ ዓመት ሀያ አምስተኛ መደበኛ ጉባኤውን አካሂዷል። ሰለሞን ደሴ ተጨማሪ ዘገባ አለሁ። የዋግኽምራ ብሔረሰብ አስተዳደር ምክር ቤት አራተኛ ዙር አስረኛ ዓመት ሀያ አምስተኛ መደበኛ ጉባኤውን መክሯል። የዋግ አካባቢ በሰሜኑ ጦርነት ከፍተኛ የሆነ ውድመት የደረሰበት አካባቢ እንደመሆኑ ትኩረት ተሰጥቶ የመልሰው ማቋቋም ስራው እየተሰራ እንዳልሆነ የምክር ቤት አባላቶቹ አንስተዋል። የምክር ቤት አባሎቹ በአካባቢው ላይ የሚስተዋለው የመሰረት ልማት ችግር ሰፊ መሆኑን ገልጸዋል። ባለፉትም እያቀረብን ያልተፈቱ አሁንም ከፍተኛ ችግር የገጠሙን በጦርነቱ ምክንያት የቆዩ በጦርነቱ ምክንያት ቢቆዩም አሁን በራሰ መልኩ እየቀጠለ ያሉ አንደኛው የተከዜ ድልድይ ነው። የተከዜ ድልድይ አሁን በጣም በከፍተኛ ደረጃ ከአራት ዓመት ሙሉ ከብሔረሰቡ ከዞኑ ወረዳው ሙሉ ህዝቡ ተነጥሎ እስካሁን ጊዜ የተቀመጠ ህዝብ ነው። በጦርነቱ ሰፊ የሆነ ውድመትና ኪሳራ የደረሰበት ነው። ኢኮኖሚካሊም በከፍተኛ መንገድ የተጎዳ ነው። ስለዚህ ከዚህ አኳያ የመልሶ መቋቋማትና የልማት ጥያቄዎች አሉት። ይህን መሰረት አድርጎ ጉባኤው በአጽንኦት እየመከረ ያለው የልማት ተጠቃሚነትና የመልካም መልካም አስተዳደር ችግሮች ፈቱ በሚል አርሶ አደሩ በቂ የእርሻ ዝግጅት አድርጎ ማጠናቀቁን የገለጹት የምክር ቤት አባላቶቹ የሰው ሰራሽ ማዳበሪያ እጥረት በመኖሩ ምክንያት የእርሻ ስራ ላይ መስተጓጎል እየፈጠረ ነው ብለዋል። ምርት ማሳደጊያ ግብዓት ያኳየ የሰው ሰራሽ ማዳበሪያ አቅርቦት በከፍተኛ መንገድ ፍላጎት ጨምሯል። ስለዚህ አርሶ አደሩ የማዳበሪያን ጠቀሜታ በተገኘ መንገድ ተረድቶ በቂ የሆነ ዝግጅት አድርጎ ቅድመ ክፍያውንም ከፍሎ ኩቦን ቆርጦ በመጣበቅ ላይ ነው የሚገኘው። በመሰረቱ ግን በክልል ደረጃ ባለው ጥረት ምክንያት በወቅቱ እየደረሰለት አለ። ምርጥ ዘር፣ መዳበሪያ፣ እርዳታ፣ የተለያየ የቤት ቁሳቁስ ማቅረብ አለበት። ካልሆነ ግን ይህ ህዝብ ሁለት ዓመት ሶስት ዓመት ተፈናቅሎ በበላይ የነበረ ህዝብ እስከሆነ ድረስ አሁን እያደረሰ ባለማረስ ምክንያት በየወረዳው ተጠሉ ያለ ህዝብ እስከሆነ ድረስ ወደ ቀበሌ ገብቶ ይህን ስራ እንዲሰራ መንግስት ምቹ ሁኔታ መፍጠር አለበት። የዋግኽምራ ብሔረሰብ አስተዳደር ዋና አፈ ጉባኤ የተከበሩ ወይዘሮ ፋንታይቱ ካሴ በሰቆጣ ከተማ በጊዜያዊ መጠለያ ጣቢያ የነበሩ ተፈናቃዮች ወደ ወረዳቸው ቢመለሱም በስምምነቱ መሰረት የሁለት ወረዳ ሁሉም ቀበሌ ነጻ አልወጡም ብለዋል። በሰላም ስምምነቱ መሰረት የሁለቱ ወረዳዎች ሁሉንም ቀበሌዎች ነጻ ከማውጣት አንጻር በርካታ ችግሮች ይስተዋላሉ። በአበርገሌ ነጻ ግጂ፣ በኮረም በፍላና በጓታ ወረዳዎች አሁን ድረስ በጠላት ቀጠና ስር ያሉ ቀበሌዎች መኖራቸውን በመስክ ምልከታችንን አረጋግጠናል። የቀረበለትን የሰላም አማራጭ ወደ ጎን በመተው የህዝባችንን እንግልትና ስቃይ እያራዘመ ያለውንና ጥያቄን በኃይልና በትርምስ ማስከበር አለብን ያለውን ፅንፈኛ ቡድን አስተዳደር ምክር ቤቱ የእስካሁኑ አካሄድ ብቻውን በቂ ያለ መሆኑን አምኖ ከሚመለከታቸው አካላት ጋር በመነጋገር የህግ ማስከበር ስራ መስራት እንዳለበት ምክር ቤቱ በአጽንኦት ያሳስባል። አፈ ጉባኤዋ ከ30 ዓመታት በላይ የማንነት ጥያቄ ህጋዊ ምላሽ እንዲያገኙና ተፈናቅሎ የነበሩ ወገኖች ሰብአዊ ድጋፍ እንዲያገኙ ምክር ቤቱ አጽንኦት ሰጥቶ ይጠይቃል ብለዋል። የማንነት ጥያቄ፣ የአስተዳድራዊ ወሰን ጉዳዮች ህጋዊ መሰረት ኖሯቸው በአጭር ጊዜ መፈታት ይኖርባቸዋል። ከመፈናቀል ወደ ቀያቸው የተመለሱትን ሁ ሳይፈናቀሉ በቀያቸው በራሃ ባለንጋ ሲደረሱ የቆየ የህብረተሰብ ክፍላችን ተገቢው ሰባዊ ድጋፍ እየቀረበለት አይደለም። የብሔረሰብ አስተዳደራችን ህዝብ የቆዩ ጥያቄዎች ባሉ ዘጋዎች የመልማት እና ፍትሐዊ የልማት ጥያቄዎች በተገቢው መንገድ ምላሽ እየተሰጣቸው አይደለም። የብሔረሰብ አስተዳደራችን ብሎም የክልላችን ዘላቂ ሰላምና እድገት ለማረጋገጥ የተከበራቸው የምክር ቤት አባላት አጥኖት ሰጥቶ ሊመክርበት ይገባል።